ገላችሁን ታጥባችሁ ፎጣ ሳታሸሩት አትጡ አትጡ ከሽንት ቤት ውስጥ ገላችሁን ታጥባችሁ ከሻውር ቤት ወክ እያደረጋችሁ ስትወጡ እንዴት እንደምትዘገንኑ ፎጣ ከሌላ አይላችሁ ላይ ይዘጋል። እንደው የፈለገ ሚስት ካንተ ጋር ዛሬ ማታ ስሳረር ማደር እፈልጋለሁ አስደስተኝ እንኳን ብላ ካሰበች እውነቴን ነው መነግርህ ፎጣ ስታይክ ይዘገንናል። ለዛ ነው ሁሌ ከሽንት ቤት ስትወጡ ገላችሁን ታጥባችሁ ስትወጡ እንዲህ እንዲያደርጋችሁ ምንድን ነው የሞሙሽ ሞሙሽ የምትለው? የእኔ ሞሙ ወፍራም ሰው ዋት ምን ይደረግልኝ? የሞሙ ስፖርት ካለ እነ ሰርቼ አቀጥነዋለሁ። ስለዚህ ፎጣ አርጉ፣ በቃ አለቀ። እና ይሄ ያው ሚኪ የሚባለው ሰላሳ አምስት ዓመት ብሎ ጺም በጺም ነው፣ ጠንባራ ጠንጋራ ሽማግሌ ነው፣ አለቀ ደቀቀ። እኔ እኮ ምንም አላሸኘም አይደል? እንደ ትናንትና ሰክሬ ማታ እሱም ቦሌ ነው፣ እየጠጣ ነው መሰለኝ። ላይ ቡላ ይገባ ወጣ እያልኩኝ ነበረ። ከእዛ ሲሄድ ቁጭ ብሎ ስለማን ይሆን በ23 የ23 አመት ልጅ እያለ ያኔ ወጣት እያለ ያኔ ወጣት እያለ የ23 አመት ልጅ እያለ ህጉን የወሰደችበት ኤክሱ ማለት ነው በኮመንት ትጽፍለታለች በሷ ተናዶ ስለሷ እሷን እየተሰደበ ነበር ዝም ብዬ አዳመጥኩ አዳመጥኩኝና ምንድን ነው ነገሩ አልፈልግሽም ጃጅተሽ ትቃሪያለሽ ጃጅተሽ ትቃሪያለሽ እኔ ሌላ አለም ውስጥ ነኝ ያለሁትኝ በዚህ ገብቼ በዚህ ወጥቼ እያለ ይላፈልፋል ለምን መሰላችሁ እንደዚያ የሚለው አይ ትንክ ልጅቷን ይወዳታል ልጅቷ ህጉን የወሰደችው እሷ ናት ብዬ ነው የምገምተው። የ23 ዓመት ልጅ እያሉ ነው መኪና አጋሽታ መኪና ገልብጣ በዚህ ገብታ ትጮኋለች። አንዳንድ ሴቶች እንጮኋለን፣ ግን መጮው ያምርባችኋል። እሷ ያምርባችሁ ነው እና ሰላም ነኝ ሲል እንዲ አውራንዳ ላይ አንድ ኢትዮጵያዊ መጣች። እኔ ኢትዮጵያ ትሁን ወይም ኢትዮጵያ አትሁን አላውቅም፣ ብቻ አማርኛ የምታወራ መጣች። ሰላም ነው ምናምንም ምንም አላለችም። ምንም አላለችም። እንዴት እንዴት እንደምትደብርኝ አለችኝ። እንኳን የደበርኩሽ ኖርማል ነው። እንደገና ሰው ሰውን ለመናገር ሰው ቤት ይገባል እንዴ? እኔ አሁን ሰው ቤት እጅ ማንንም ሰው አልሳደብም። በጣም ነው ወይ መደብሪን ከኔ ጋር ጭቅጭቅ። ለራሴ የጠጣውት ወይና እናቴ ላይ ወርዷል። ምን አድርግኝ ነው የምትሉት? ምን ብዬ ነው ከሷ ጋር ስምጨቀጨቀው በጣም በጣም በጣም በጣም ትደብርኛለሽ። ኦኬ አንደርስታንድ አደርጋለሁ። በጣም በጣም በጣም እንደምደብርሽ ነግርሽኛል። ምን አስፈልገው ሰው ቤት ተንጠልጥላችሁ መታችሁ ሀናቡን ለመሳደብ ወይም ሌላ ሰው በጣም የምትጠሉት ሰው ካለ ምናምን ያ ሰው ገስት ሲገባ ተንደርድራችሁ እዛ ገስት ገብታችሁ ያን ሰው መናገር why why don't you stop? ምን ምን ምን አስፈልገው? ይሄ እኮ እናንተ ናችሁ ወይስ እኛ ነን ባለጌ? አሁን እኔ ትናንትና ተከትላ መጣ እኔ ለመሳደብ የገባችው እሷ ናት እንጂ ባለጌ እኔ አይደለሁም። ምክንያቱም እኔ የገባሁት ከሱ ጋር ላወራ ነው ስለ ገርል ፍሬንዱና እስቲ ትሪሳ ምናምን እያልኩኝ አውቄ ሙድ እያስኩኝ አስገባት ስለው አስገባም። ማለት ሀናቡን የጠላታል ብሎ ለመናገር ሰው ቤት ማንጠልጠል ምን አስፈለገው? ላይ በጣም ያስጠላል። ጥላቻችሁ ጥግ ድረስ ነው። እኔ አይደለሁም ባለጌ፣ እናንተ ናችሁ ባለጌ። እኔን ለመሳደብ ሰው ቤት ባለጌ እኔ ያለባል። ሲቀጥል ደግሞ ማለት ነው ሀናቡ ትደብርኛለች፣ ሀናቡ አልወድሽም የሆነ ቤት ውስጥ ምናምን ሄዳችሁ ስለ እኔ መናገር አይጠበቅባችሁም። እኔ ቤት አሁን ከፍቼ ባስገባ የምትወድኝ ገብታችሁ ሀንዬን እወድሻለሁ ስለምትሉ ይደብረኛል። እውነት ሀናውን በጣም ነው የምጠላሽ አንቺን ልስደብሽ እምትሉ ሰዎች በጉሩ ተሰብስባችሁ አልቅሱ ተብላችሁ የተፈጠራችሁ ፍጡሮች ደስታንና ሳጥን ጨዋታን ጧታን ሁሉን ነገር ሲሪየስ አርጋችሁ የምትወስዱ ሁሉን ነገር በቃ ወሪያችሁ በሙሉ ሁሉ ነገር በቃ ሰው የሚያስጨንቅ ሰው የሚደብር ነገ ለዓለም ኖር ተስፋ የምታስቆርጡ እንዴ፣ አንድ ማላገጥ የሚባል ነገር አለ። እንደቁት ለውራ አንድ እንዴ አለብን። ምነው ነው እናንተ ዚህ ቲክቶክ እየሰበሰብን በገስት በምናምን እናጨናንቃችኋላችሁ? ኖ ዊ ዶንት ዋንት እንዴ። ፊንገር ሾ ምን ማለት ነው? እሷ ቤት ሁሌ የምታወራ ወሬ ምንም አያስቅምም ወይም አያናድምም። የሆነ የሚያዝግ ወሬ የቆየን ሶሻል ሚዲያ ላይ እንደ አንዳንዴ በመሃል በመሃል ጨዋታ እንፈልጋለን፣ መሳቅ እንፈልጋለን፣ ማላገጥ እንፈልጋለን። በፈለግ ነው ወሬ እናውራ፣ ምን አገባችሁ? ያ ነገር ምድር ላይ ወርዶ አንቺን ወይም አንተን የሚጎዳችሁ ነገር ካልሆነ በብሔራችሁ በዛራችሁ ሰው ካልደረሰባችሁ ሰው የፈለገውን ነገር ቢያውረም ምን አገባችሁ? ገብታችሁ ሰው ምግራ የምታጋቡ ነገሮች ያ ችግር አለባችሁ፣ ተመርመሩ። ከንፈሪ ሁሉ ደረቀ፣ ባዝሊን የለ ምን የለ። ችግር አለባችሁ። ምንም በቃ ችግር አለባችሁ። ሰው ሲስቅ እና ሲያላግጥ ሲጫወት እንትን አትበሉ፣ አትጡ። ሲቀጥል ደግሞ ጃኒ ብላችሁ መታችሁ። ጃኒ ታሰር፣ ትታሰር፣ ትታሰር። አንድ ሰው መታሰር ካለበት ይታሰር። እድሉን አግኙ። አሁን ለምን ሀናቡን ተሰብስባችሁ ተሰብስባችኋት እንትን አትሉ አትከሱኝም? አሜሪካን አገር የምትኖር የአሜሪካ ዜግነት ያለ ሀናቡ የምትባል ከሀገሯ የዛሬ 18 ዓመት አገር ለቃ የወጣች በአማርኛ ቂት እያለች ነው አስቸግራናለች፣ እና በአሜሪካ መንግስት በትራምፕ ትከሰስ፣ ከዛ ተጠርዛ ኢትዮጵያ ትግባ በላችሁ። ለምን አትከሱኝም? ክሰሱኝ። ከሰው ይገባሉ። እድሉ የምታገኙ ያንን ነው የምታደረጉት። ሀናቡ ቁጭ ብላ

ለምን ለኔ አትጮሁም? እናንተ ሴቶች ማለት ነው። ለምን ለኔ አትጮሁም? እዚህ ምድረ ቦርኮ ወዚ ያለ ወንድ እንኳን እኮ እኔ ጋር አይመጣም። ብር ያለው ሀብታም ወዚ ያለው ወንድ እኮ እኔ ጋር አይመጣም። ጠቅላላ እኔ ጋር የሚመጡት ቦርኮ የኔ ቢጤ ልክ እንደ ኔ ቦርኮ። አስራ ስምንት ዶላር ጊፍት ተሰጥቶኛል አልኳችሁ አይደል? ቪዲዮ ሰርሮላችሁ አይደል? እንዴ እናንተን ላዝናናችሁ። እኔ ጋር የሚመጡ ወንዶች ከሞቱ የሞተ ዝም ብሎ ቦርኮ ብቻ ልክ እንደኔ በአፉ ብቻ። አሁን እኔ በተግባር ሀኒዬ ይሄ የምንታወሪውን ወሬ ጠቅላላ በተግባር በተግባር አድርጊ ብትሉኝ አይስ ዌር ላይ ምንም ማድረገው ነገር የለም፣ ፈስ የለም። አሁንም እየተሳሳምን ማነው የሚስበኝ? በህግ አምላክ ትሰማኝ። ይሄ እኮ መሳም ማለት እኮ እንደ መድፈር ይቆጠራል። ይኸው እኔ አሁን ምድር ላይ ሀናቡ፣ እንዴት አወሪያለሽ? እሙሞ የጣፈጠ በዚህ ገብቼ ጎበዝ ነኝ ምናምን ላለው ምናምን እስቲ በተግባር አሳይኝ እንደው አንድ እንደው እስቲ እሺ፣ የምትወጂው ወንድ እነግራችሁ፣ የለ የምወደው ወንድ የሆነ አፍንጫው ጎረደድ ያለ ከንፈሩ በሲጋሬ ጠቆረ ኮስተር ያለ ወንድ ምናምን እላችኋለሁ አሉ። ጸይም ጸይም ወንድ ቢሆን ይመረጣል። ቀይ ወንድ አልወድም። እና አሁን እንደዚህ አይነት ወንድ እሺ፣ በቃ ሀናቡ፣ እንደዚህ አይነት ወንድ እንላክልሽ እና እንዲሁ የምታወሪውን እዚህ ቲክቶክ ላይ ወሪያጭ፣ ጆሮአችንን በወሬ አደንቁረሻል። ይሄ የምታወሪውን ወሬ ውሉ አንዴ ፖዚሽን አንዴ ምናምን ብለሽ ምን ሃኒ እኔም ባሉ ሰጂ ዘንድሮ ባል ምን ነው? ሀናቡ ሀናቡ ምን ጭራሽ ባሎቻችሁ ቤቱ ሲያንገበግቧችሁ፣ ሲያሟሯችሁ ምናምን ሀናቡ ላይ ለመጣል ወገን ይሄን ያህል በቃ ያህል ክብሬ ወርዶ ይሄን ያህል ከተክም ውጪ የሆንኩ ሴትዮ መሆኔን የምታውቁት ይኸው። ሰላም የምትባል ሴትዮ ለእኔ ያሃና የጠነባች አሜሪካን ያለች ብላ እኔ ላይ ለጠረ እዛው እንደ ዝም አንገቴ በቢላ ከምር ከምር አንገቴ እዝች ትብሎኝ ማለት ነው። ሰለችኝ። ብዙ ስራ መስራቱ እጠላለሁ። የሆነ ብዙ ማውራት እጠላለሁ። እሰለቻለሁ። በተፈጥሮ እንፋታል። ኧረ ቆይ ተይ ታይ በእናትሽ የኔን ካልሆነ ልላክልሽ እዛ ያለሽበት ሀገር እንፍ ፈታኛል ባለፈው ስልሽት ብሎኝ፣ አየሁት አየሁት እና እጅጅ ቢለኝስ አስራ አራት ዓመት ሙሉ በትዳርን ያናቡ ምን አይነት ጋር ገባሁ ይሄ ትዳር እንደዚህ ዝም ብለን ነበር። እሱ ይሄ ሞሙሪ ስ መስሎ ዛሬ ያበደ ፖዚሽን ልንቀያይር ነው ወይ ብሎ ይሁን አላውቅም፣ ምን አስቡ እንደሆነ አላውቅም። እሺ አለ። ልጆቹን አስተኛን ማለት ነው የሚተኙትን ተኙዋለን፣ እንደው የማይተኙትን መኝታ ቤታችሁ አሽ ተቀመጧለንና እኔ እና እሱ ቁጭ አለን ማለት ነው። የምግብ እሱም ቁጭ አለን። ምንድን ነው ዛሬ አለ፣ እየጠጣሽ ነው ደስተኛ ትመስያለሽ አለ። ደስተኛ ትመስያለሽ። የለበስኩት የሱ ቁምጣ ይሄ ሽንሄ ፓንታቸውን የወንድ ፓንታ አድርጌ ቁጭ አልኩኝ። የወንዱን ፓንታ አድርጌ ከላይ የእሱን ቲሸርት አድርጌ ቁጭ አልኩኝ። አይቶት እንኳን ይቺ ሴትዮ ቢጃማ አትለብስ፣ ምን አትል፣ ምን ካጠገቤ ብትጠፋልኝ ብሎ ከዛ ምን ያደረኩኝ፣ የእሱን ቁምጣ እንደውም፣ ጫፉ ላይ እንደዚህ ክፍት እንደዚህ ፓንቱ ከፈት ያለ ቀዳዳ፣ ሽንታችሁ የሚመቸው የሱን ፓንቱ የራሱን ፓንታ ነሳኝና ግጥም አድርጌ ያደረኩና ቲሸርቱን አደረኩኝና ካልሲውን አላደረ ፓንቱን እና ቁምጣው ቲሸርቱ የሱን ቲሸርት ሰፊ ቲሸርት የሱን ፓንት አደረገ ቁጭ አድርኩኝ። እሱ በቃ የምናወራው ወሬ አለ ብዬ ገና ከስራ እንደመጣ ነው የነገርኩት። ዛሬ ምን ልናውራ በቃ ሚስቴ ዛሬ ደስ ብሏታል፣ እየቀመቀመች ነው፣ ደስ ብሏታል፣ ደስተኛለች ብሎ ይሁን የሆነ ነገር ብቻ ጥሩ ነገር አስባለሁ። እሺ አለኝ። ቁጭ አለ፣ ጠረጴዛ ላይ ቁጭ አለ። አየሁት አየሁት። እኔ አንድ ሀሳብ አለኝ አልኩት። ምንድነው ሀሳብሽ አለኝ። በጣም በጣም እኔ እናንተን የሚያስማማኝ ሀሳብ ነው አልኩት። ምንድን ነው ሀሳብሽ አለ። ለምን አልኩትኝ ለምን እኔ እናንተ አስራ አራት አመት ሙሉ በጋብቻ ብረን ኖረናል አልኩት። አዎ አለኝ። እና ምን ላድርግ አለ። ስለዚህ ይሄ 14 አመት ቱማች አልኩት፣ በጣም ረጅም ነው አልኩት። ሁለት አይ ሁለቴ ነው ቀለበት እጅ ላይ ያደረገልኝ መጀመሪያ ስንጋባ አድርጎልኛል። አላምንም ካላችሁ ያሳያሉ፣ ግን እኔ እናንተ ችግር አለባችሁ። መጀመሪያ ስንጋባ አድርጎልኛል። ልክ በ10 አመታችን ደሞ 10ኛ ልክ በ10 አመታችን አዲስ ቀለበት በልጆቼ በልጆቼ አድርጎ አራት ዳይመንድ ያለው ምናምን አሰርቶ ሰጥቶኛል። ከዛ ያው በ10ኛው አመት ዳራችንን አደሰን። ካደሰን በኋላ 14 አመት አብረን ኖረን አሁን አልኩት ለምን እስቲ ደግሞ አሁን ለየት ያለ ነገር እናልቅ፣ እንፋታ አልኩት። በስምምነት እኔ እናንተ ለምን የጋብቻ ወረቀታችንን አንቀድም አልኩት? አይ አዎ፣ የጋብቻ ወረቀታችንን ቀደ። ልጆች በመሀል ስላሉ ለምንድን ነው ልጆቹን አብረን የማናሳድገው በቃ አልጨቀጭቅህም፣ አልጮህብህም። በመሀል በመሀል እንደዚህ እናንተ ላይ እንደምጮ እሱ ላይ ምጮሃለሁ፣ ሰምቲንግ ሮንግ። ስለዚህ አረቤሽ፣ ግን ምንም አልልህም። ለምንድነው ተፋተን አብረን አንኖሩ? አብረን እንኖራለን። እኔ እናንተ መቼ ማንን ሊያዩ ልጆች ለምን አልኩት። ማለት ነው ይሄንን ነው እነግርሻለሁ ያልሽኝ፣ ከስራ እንደመጣ አለኝ። አዎ አዎ አልኩት። ምንም አላለም። ግን ጭንቅላትሽ ትክክል ይሰራል አለኝ። አዎ በደንብ ነው ጭንቅላት የሚሰራ፣ ድንገት ከሰዎች ለየት ያለ አስተሳሰብ ላስብ እችላለሁ፣ ጭንቅላቴ በደንብ ይሰራል አልኩት። እና ለማንኛውም ድንገት ይሄ ጥያቄ ሊያስደነግጥ ይችላል፣ አስብበት አልኩት። ከዚህ ሶስት ቀን ቆየሁኝ ና ጠየቅኩትኝ። እያሰብክበት ነው እንዴ ያንተ ነገር አልኩትኝ። አይ ገና አላሰብኩበትም ማለት፣ አሁን ደግሞ ዛሬ ደግሞ ሄጄ አስብበት፣ እያሰብክበት ነው ወይ እንዴት ነው ውሳኔ ላይ ደረስኩ ይሏል፣ አዎ እንዴ ሰለችኛ። አስራ አራት ዓመት ሙሉ ትዳር ብላችሁ በትዳር ወረቀት እጅና እግራችንን አጥራችሁ ታስቀምጣላችሁ። ይሰለቻል። ከዛ በኋላ ነው እንዴት አባቴ ልሁ በአይን ስታይ አታመንዝር ነው፣ ወደዛ ስትዞሪ የሚያምር ነገር አታመንዝር ነው። ተጨናነቅን። ባለ ትዳር ካልሆንኩኝ ግን በአይንም ባመነዝር፣ በስጋይም ባመነዝር፣ በምንም በምንም ባመነዝር ማንም አይቆጥርብኝም፣ እግዚአብሔርም አይቆጥርብኝም፣ እናንተም አቆጥርብኝም እና ዲመሙት አደብኝ አመት ገና 24 ዓመት ምናምን እኔ ስንት አመት ነበረ? ምኑን ከምን እኮ ለይቼ አላውቅም እኮ እኔ ትዳርስ አገባ በእዛው አርባ ዓመት ልሞላ ነው። ፔሬዴ እራሱ ከፈለገ በሶስት ሳምንት ይመጣል፣ ከፈለገ ደግሞ ከወር እስከ ወር ፔሬዴ ይመጣል። እያረጥኩኝ አርባ ልገባ ስለሆነ ማለት ነው አርባ ነሽ እንዴ አረ እኔ ድንገት የተደበቀ ሊሆን ይችላል አርባ አምስት ሊሆን ይችላል አንተ እድሜው ላይ ነው ችግር ያለ ዝም ብለህ አዳምጥ እኔ መቼ ሰላሳ ነኝ አልኩኝ አርባ ልገባ ነው የነገር ኳል እንዴ አሁን ከሁለት ወር በኋላ ልደታችንን እናከብራለን እንዴት አድርገን እንደምናከብር ባናቅም ሲቀጥል ደግሞ እኔ ሁለት ወንድሞቼ እኔ የደረስኩበት እድሜ ላይ ሳይደርሱ ሞቷል እንዴት እንደምናደድ አሁን እዚህ ያለሁበት እድሜ በደረሱ እድሜ እኮ ጸጋ ነው የኔን እድሜ ቁጭ ብላ ሀናቡ አርባ ዓመት ሊሞላሽ ነው ወይ አርባ ነሽ ከምትል ሀናስ አርባ ላይ ደርሳለችና የአርባ ዓመት ወሬ እያወራሽ ነው። እኔ ገና ሀያ አምስት አመቴ ነው ሀና የደረሰችበት እድሜ ላይ እደርሳለሁ እንዴ ብላ አትጨናነቅም። እኔ ያንተ ሀያ አምስትን እኮ አልፌዋለሁ አንተ የነበርክበትን ሀያ አምስት ወይም አንቺ የነበርሽበትን ሀያ አምስት እኮ ስቄበታለሁ፣ አግጬበት የፈለኩትን ነገር አድርጌ አልፌበታለሁ አልፌበታለሁ። አንቺ ግን ሀያ አምስት ከሆንሽ ገና 25 ነሽ። እኔ ሀና የደረስኩበት እኔ አሁን 40 ላይ ልገባ ነው እያለሁ አይደል፣ 40 ላይ እደርሳለሁ ብለሽ እኮ ለእሱ ነው መጨናነቅ ያለብሽ። እኔስ አልፌዋለሁ። የአንችን እድሜ ነው የምለው። ዘላችሁ እድሜ ላይ አትሩጡ። እድሜ ፀጋ ነው። እግዚአብሔርን አመስግኑ። ከፍ እያረጋችሁ 40 ከሆንሽ 45 እ 50 ከሆንሽ 55 እያልሽ እድሜ እየጨመራችሁ ስትመጡ እድሜያችሁ ይባረካል። እናንተ ቁጭ ብላችሁ የኑራችሁበትን እኔ ያልኖርኩበትን ዓመት እጨምራለሁ ላይ እናንተ ግን ቁጭ ብላችሁ የኖራችሁበትን እድሜ ቁርቅጥ አርጋችሁ ወገብ ዛሬሽ ነበረ መቁረጥ። ስለዚህ እኔ መሮኛል ልላችሁ ፈልጌ ነው ይሄንን ወሬ ያመጣሁት። ይኸው አቶ ሰላም የምትባል ሳይቸግራት አግብታ ተፈራርማ የኔን ባሉ ሰጂ ስላልሽ እኔ አልወስድም። የኔንም ባሉ ሰዱ ከፈለጋችሁ ማግባት አለብኝ። ችግር የለውም። እውቀት ጥግ ድረስ ነው የተማረ ነው ያስተውላል። ጭንቅላት አለው። ምንም ችግር የለም። በበሉ ወንጻዳ አርጓ ያኖራችኋል። አትስሪ ስለዚህ ወሰዱት ከፈልጋችሁ ወሰዱ። ምንም ችግር የለም። ኖርማል ነው። እኔ አራት ልጅ ወልጄ ደስ ታለሁ። አንቺ ከፈለሽ ለምን ሰላሳ አራት አትወልጅም? እኔ ምን አገባኝ። ብቻ እኔ እና አንቺ እንስማማለን። መስማማት ብቻ ነው ከእኔና ካንቺ የሚጠበቀው። እንደ አሁን ማለት ነው። ዛሬ እንደውም፣ ዛሬ አስታውሳችሁኛል። ዛሬ ትናንትና ማታ የጠጣሁት ወይን ሆርሞኔን አዛብቶት ጥሩ ሙድ ውስጥ አይደለሁም ያለሁት ማለት ነው። አልቅሽ አልቅሽም እያለኝ ነው። ተደባደቢም እያለኝ ነው። ተኝ ተኝም እያለኝ ብዙ አይነት ስሜቶች ከዛ ምን አለው አሰብክበት ወይ? ስንት ጊዜ የሆነ አሰብክበት ወይስ አላሰብክበት? እንመለዋለሁ። አላሰብኩበትም ካለ ማለት ነው ነገ ፎቶን አምጥቼ እዚህ ስልኬ ላይ እንጭንና ማለት ነው ፎቶዬን ሳክለና ፎቶን የሱ የባሌን ፎቶ የራሱ አመጣና ስልኬ ላይ ጭንና እንለጠፈና እየገባችሁ በተራ በተራ ግድ ናናው አናው ለምን አባት ነው ማፈታት የፍቺ ወረቀት ስታቀርብልህ እንዴት ነው እህታችንን እዚህ አሜሪካ ነገር ከትዳር አልፈልግም ፍታኝ ስትል እምቢ ብላ አይኑ ላይ ብቻ እንደዚህ ሆነ ነገር እንሻፈንና ማለት ነው እኔ ምን አገባኝ ያለውን ፎቶ ራሱ ወረቀቴን ካላመጣ ታግዙኛላችሁ አሉ እናንተ እኮ ትወዱኛላችሁ አሉ ተሳዳቢ ምናምን ትጠሩና አናት አናቱን ይሄ አሜሪካ ፈታችሁን ካልፈታ ህይወታችንን በምትኖርበት በአሜሪካ ምድር ላይ የፍቺ ወረቀት ስትጠይቅ አልሰጥም ብለሃታል። ችግርህ ምንድን ነው? ምናምን ተያይዛን እሱን ወገብ ወገቡን የኔን የራሴን ባል እንሰርባለን። ቁጭ ብለን ጠብቁ። ዘንድሮ እዚህ ቲክቶክ ላይ ማለት ነው ዘንድሮማ ዘንድሮማ በንሽ ከማረረሽ ዋው ቲክቶክ ላይ ፎቶ ከለጥፈ ተሳዳቢዎች ሰብስቤ ለተሳዳቢዎች ከፍዬ ቲክቶክ ላይ ለጥፌ እሰድብካለሁ ብለሽ አስፈራሪ። መሰደብ ስለሚፈራ አይናገርሽም። ድንገት ደግሞ የሚፈጠር ነገር አይታወቅም። ነገ የሚፈጠር ሊያማርርሽ ስለሚችል ነገ ሌላ ሴት ጋር ሄዶ ቺት ሊያደርግሽ ይችላል። ወይም እንደ ድሮ ፍቅር ቀጭ አንቺ ሽንት ቤት ቁጭ ብሎ ቁጭ ብሎ ሲዘፈዘፍ ፎቶ ቀጭ እያረግሽ ሁላችሁም ለባለ ትዳሮች ነው የምመካችሁ። ፎቶ አንስታችሁ ዘፈች እኔ ከተዝኩኛለች እንደኔ ሴቶች ስመኝ እኔ ሀናቡ የወንዶች ጣላት ናት ተብዬ ኦልሬዲ ወንዶቹ ጠምዶኛል። ማነው የፈለገውን ብቻ ራቁቱን ሽንት ቤት ቁጭ ብሎ ሽንት ቤት ቁጭ ብሎ አዎ የሁሉም ነገር አንዳንድ ወንዶች ደግሞ ማለት ነው የተቀደደ ባንድ ቂጡ ላይ ብና ያለ የተቀደደ ፓንት ያደርጉ ያለ እሱን እሱን ፎቶ ቀጭ፣ ቂጡን ሱሪውን አድርገው የተቀደደ ፓንት አድርጎ ወደ ሽንት ቤት ሄድ ምናምን ቀጭ። ከዛ በኋላ ማለት ነው እኔን ተንከባክበ በስነስርዓት በትዳር ካላኖርከኝ ካላያከበርከኝ፣ ይሄ ይሄ ሁሉ ማስረጃ አለኝ እንትን ያለች ይሄ ሁሉ ማስረጃ አለኝ።

አንስተው ሻንስ ፈሳሞች እነዚህ ወንዶች ምን አባታቸው አንለቀቅም ዘንድ ዘንድሮ ጊዜው የኛ የሴቶች ነን። በፊትም ጊዜው የኛ ነበረ። እዛ ገነት ነው። ምንድን ነው ገነት ላይ ነው አይደለ? ያንን አፕል በልታችሁ ጉድ የሆናችሁት። ገነት ላይም የኛ ነበረ ጊዜው። ምድር ላይም የኛ ነው ጊዜው። እስከ መጨረሻው ሲወልም ስንሄድ ሆነ እኛ እንግዲህ ገነት አንገባም። ሲወል ራሱ ስንሄድ ጊዜው የኛ ነው። የኛ እና የኛ ብቻ የሴቶቹ ብቻ። ወንድ የሚባል ወንዶች እኮ ምንም በቃ ወንዶች የሚባሉ ሰዎች ምንም አይነት ቦታ የላቸውም እያመሳሽ ጠብቂ፣ እያነሳሽ ጉዳሪ፣ እንትን ልክ ልካችሁ እናስፈራራለን። ይሄ ትዝ ይልሃል ባለፈው፣ ወንዶቹ ማሳቀቅ ነው። የት አባቱ ምን አባክ ማን አባክ ማን አባክ? ያኔ አንተ አንተ ራስህ አዳም ማለት ነው። አንተ አዳም ናቸው አይደል? አንተ አዳም ምን አባክ ሆነህ ነው? ያኔ ህዋን ህዋን ራቁቷን ብትመጣ ምን ችግር አለው? አፕል አይደለም አፕል አይደለም ለምን እንደ ኦሬንጅ ይዛ ሲሽከማት መጣ፣ ባናና ምናምን ቀላቅላ ይዛ አጠገበ ስትቀር ምን አባኩነክ ነው? ምን ምን ምን አባኩነክ ነው? ያንን አፕል የበላኸው? ባበላስ ቢቀርብህስ ያቺን ነገር ኖ ቴንኪው ይለፈኝ ይቅርብኝ ብትልኩ ኑሮ ዛሬ ይኸው እኛን እኛን የመሰለ ሰላም የሚነሳ ሴት ጭንቅላታችሁ ላይ ይጨፍርም። ነቅተን የምናነቃቅ ሚስትክን ያቺ ደነዘዘች ለሊቃኑ ሙሉ ሶስት አራት አይነት ወጥ እየሰራች አንተ ከስራ ደክሞ ስትመጣ ለአንተ ብላ ወጥ እየሰራች የምጠብቀህን ጃኬትን ባሌ ደክሞሃል ወይ ብላ አውልቃ የምትሰቅልልህን ሚስትክን ቁጭ ብለን የምናነቃቀው፣ ያኔ ሳይቸግርክ እዛ ገነት ውስጥ ነው ምናምንን የት አባታችሁ እንደነበራችሁ አላውቅም። እኔ አልነበርኩም በሰዓቱ፣ እናንተ ግን ነበራችሁ መስለኝ። እዛ ቁጭ ብላ ያንን አፕል በላክ፣ አፕሉን ከጨረስክ በኋላ እንደውም ሌላ ነገርም ተመኝተ ነበር። ይሄው ዛሬ እናንገበግባል፣ ትንገበግባታል። አዳሚ ወንዶ ስትባሉ ጠቅላለሁ

እኔ ነቅቻለሁ። እናንተ ምን እኮ እያልኩ ነው ገና። እነሱ ደግሞ እየነቁ ጎረቤቶቻቸውን ቲክቶክ የማይጠቀሙ ጎረቤቶቻቸውን፣ እህቶቻቸውን ብዙ ሰው እናነቃቀ እናነቃቀና፣ እናንተ ወንዶች እዚህ ምድር ላይ በበቃ በተነቃቁ ሴቶች መድቀቃችሁ አለቀ ደቀቅ። ሀናቡ እግዚአብሔር እና እንዴት ናችሁ? ሰላም ነው? ሀናቡን ስላችሁ በማስረጃ ነው አላ